ወይዘሮ ደመቁና ወይዘሮ ደመቁና አቶ አበጋዝ እንግዲህ ሰርጋችን በዱባይ ብለዋል፣ ማለት ነው። በጎችዬ እንኳን ደስ ያላችሁ፣ ተዘጋጁ ተዘጋጁ። አዎ፣ ወይዘሮ ደመቁና ወይዘሮ አበጋዝ ሰርጋችን በዱባይ ነው። በቃ ማንም ሰው እንዳይቀር። አይዞን በጎች አይቀሩም። በጎቹ አይቀሩም። እንደውም እነሱ ናቸው የሚደግሱት ማለት ነው እንግዲህ በጎችዬ። እንግዲህ በነገራችን ላይ እንደው በቅድሚያ የምነግራችሁ የፍቅርዬ ወዳጆች መልካም መቃጠል ምናምን ስትሉ ሰምቻለሁ ማለት ነው። እንደው በጅልማን ይቃጠላል እናንተ። በወንድ በልመን ጉልበት እያለው ሰው ሰርቶ እየበላሁ በለማኝ ይቀናል። እውነቴን ነው የምላችሁ፣ ለማኝ እያልኩ አይደለም። እና ወንድን አግባኝ ብሎ በመለመን እኛ ተለማኝ እንጂ ለማኝ አይደለም። እኔን እንገራችሁ ፍቅርዬን ነው በቃ እምር ብሎባት ምናምን ነገር ምንም ነገር ቢፈጠርባት በነገራችን ላይ ፍቅርዬ ማለት ነው። ውበቷ አይቀንስም፣ ምኗ አይቀንስም፣ በቃ እንዳለች ናት። ገባች ምክንያቱም፣ ወርቅ ምንም ብታቃልጦት ማለት ነው ግራሙን አይቀንስም ነው የሚባለው። አዎ ፍቅርዬ ደግሞ በቃ ወርቅ፣ ዳይመንድ፣ ዛሃብ ስለሆነች ምንም የተፈጠረ ነገር ቢፈጠር ምንም የምትቀንሰው ነገር የላት። እንደውም እያበበች እያማረባት ምናምን ነው ምክንያቱም ምክንያቱም ትንሽ እየልጅ ነች ቆንጅዬ ነች፣ በቃ ጀግና ነች ምናምን ነገር እና እኛ ምንም ምንቃጠል። እንግዲህ ዛሬ ደግሞ ፉፉ ዬ እና ያን ማነው ስሙ እየተቧከሰ ነው የመጣው ተባለ። አፍታባከሰ ተቧከሰ በረመዳን የረመዳን የዘንድሮ ረመዳን እና ወዶች እየ በጎች እየ እኔ ግን ምን ነገራችሁ እንዴ? እንዴው ሉሩል አልነገረችንም እንዳትሉ ማለት ነው። ዛሬ ደግሞ አምሳምሮኛ እኔ እንደዚህ ሀሪ ደው ምን እንደዚህ ነጭ አይደለም እንደዚህ ሀ እንደዛ አይደለም ማለት እና

በቃ አንድ ልጅ ወልዶ በማሳደጊያው ሰርግ አማራት። ምንም ማድረግ አይቻልም። አሁ ምንም ማድረግ አይቻልም። ልመና ባይሆን ጥሩ ነው። በነገራችሁ እውነቴን ነው የምላችሁ፣ ልመና ባይሆን ጥሩ ነበረ፣ ግን ልመና ነው አሁንም። ሲፈቅ መጀመሪያም ሲመጣ ተለምኖ ነው። አፈቅርሃለሁኝ፣ ያላንተ መኖር አልችልም። አሁንም ደግሞ ሰርጉ ሲባል ልመና ነው፣ አግባኝ። አንድ አመት ሙሉ ይፋ ሆነ ይሉታል። በቃ የደመቁና እኔ ስማቸው ማስጠምቶኛል። በነገራችን ላይ ፎቶቸውን ራሱ መለጠፍ እንዴት እንዳስጠለይ ማለት ነው። እውነቴን ነው የምላቸው ምክንያቱም አንድ አመት ወሬ ነው። በቃ በቃ የሚያስጠላ። አሁን አንድ አመት ሙሉ ሁለተኛ አመት ገብተናል። የደመቁና ያበጋ ሰርጋቸው ይፋ ሆነ በዱባይቱ ሁሌ በቃ አንድ አመት ሙሉ ይፋ ሆነ ይፋ ሆነ ይፋ ሆነ ሲሉ ዛሬም ተደግሞ መጡ። ይፋ ደህና ነዲያኒ ግልግል አድርገውን ነበር። ሁልጊዜ ይፋ ሆነ ይፋ ሆነ ማለት ነው አሁን ደግሞ አሁን ደግሞ መጡ ተመልሰው መጣው። ደምት ፀቡ አለቀና እንግዲህ ፀብ የተባለው ማለት ያው ድራማው ማለት አለቀ። አሁን ደግሞ ይፋ ሆነ እያሉ መጣው። ወይ እናንተን አልሰለቻችሁም? ማለት ይፋ ሆነ ብላችሁ ቪዲዮ ስትሰሩ አልሰለቻችሁም? እኛ እኮ ሳችሁ ሆነ አንድ አመት ሙሉ ይፋ ሆነ ነው። አንድ አመት ሙሉ ይፋ ሆነ ነው። ይፋ ሆነ ወይ እንዴት ነው ግን? እጅ እጅ አላችሁ ያደረ እንጀራ ሲበሉ ይጣፍጣል። ግን እናንተ በቃ የከረመ የከረመ የከረመ የሻገተው እንጀራ አይደል እሱ እንደዛ እኮ በቃ በጣም ያስጠላችሁት ማለት ነው። ተነካክቶ ተነካክቶ ቦክቶ እጅ ይቻለ ነገር ማይቀምትንም ወደ ላይ የሚያስብል እንደዛ እኮ ነው የሆናችሁትና እንግዲህ ተዘጋጁ፣ በጎችዬ። መቼም እውነተኛ ሰርግ ነው ብላችሁ እንዲያትሉ መቼም እናተ ጅሮች። እውነቴን ነው መላሽ ሰርግ እኮ በቤተሰብ ነው የሚሆነው። አ ሰርግ እውነተኛ ሰርግ በቤተሰብ ስለሆነ የሚመጣው የሚኮነው እነ ደመቁ ደግሞ ዱባይ ለመዝናናት እንዲያው እነ እነ ጨረቃ እዛ ሂደው ሲዝናኑ ሲያው የቀናት መንፈስ የተወጋ ይሁን እዛን ሄር ተብሏል ማለት ነው። እንግዲህ ደሞ በዚህ አንድ አመት ነው አንድ አመት ይከርሙብናል። እንግዲህ እኔ ልንጋራችሁ ደመቁና በጋዝ ትዳር ይዘው ባንድ ሁን አይቀመጡም ማለት በቃ ክብር ያለው ሰው አለ። አረ ሁለት ጥንዶች ሲጋቡ በክብር ብዙ ልጆች እኮ አሉ፣ ምሳሌዎች ማለት ነው። እንደነሱ ምሳሌ ሁለት ልጆች አሉ። የወርዲ የወርዲ ነው ስሟ ሴቷ ኢዮባ አው እንደነሱ ማለት ነው። ምሳሌ እንደ በዚህ አሁን በነሱ እንትን ባሉት ማለት ነው እና አሁን ምሳሌ እነሱ ላይ ታቻቸዋል። በጣም ነው ደስ የሚባይ ዘው ወይ ማለት ነው። ግን እንዲዱ አልሰራባቸው። ጥሩ ነገር እኮ አይወደድም በነገራችን ላይ እና ግን ደስ ይሉኛል እነሱ ማለት ነው እና እነሱ አሁን አሉ ጥንዶች ማለት ትክክለኛ ገባችሁ? አረ እና ደመቁና በጋስ መቼም ቢሆን ተዳርን ልክ በቃ እንደ ማንኛውም ጥንድ ትዳር ይዘው ትዳር ላይ ገባን ብለው በስርዓቱ ተዳራቸውን እየመሩ ይኖራሉ ማለት ዚሮ እኔ ካሁኑ ልንገራችሁ ብዬ ነው። እውነቴን ነው የምላቸው ካሁኑ ልንገራችሁ ማለት ነው። እና መቼም ቢሆን ስተሪዜቀ በነገራችን ላይ ይሄን ሽቶ ማለት ነው ቪዲዮ ሰርቼበት ነበር። እና ከሽን ጠልበሹ እንዲያውም ምናምን ያለች ልጅ አለች። ኖ እኔ እኮ ከሽን ማለት ነው ከልብስ በቀር ደግሞ አንዳንድ ጫማ፣ አሸበጦች፣ ነጠላዎች ምናምን እንጂ ሌላ ሌላ ነገር በነፃ ካልሆነ ሆና አልጠልብም። ገባች አይደለሁ እና ይሄ ከሪያድ ማለት ነው። ሪያድ ከሪያድ ነው የመጣው። ገባችሁ አይደለ? በቲክቶክ አያችሁት ፌመሶቹ ኳስ ተጫዋቾቹ እነ ኔማር ምናምን እነ ክርስቲያኖ ሮናልዶ ራሱ ሰርተውበታል ማለት ነው። እና ይሄ የፌመሶቹ አጥር ነው ኔን ጋራችሁ የገዛሁት ማለት ነው። ከሪያድ ነው የመጣልኝ ራሱ ጽሑፉ፣ ሪያድ ይላል የመጣበት ማለት ነው። ከሪያድ ነው የመጣልኝ። ይሄና አራት ነው ይሄ ጋር ማለት ነው አምስት ይሄ ሶስት እዛ አለ አንድ አራት አባ በጣም አሪፍ ነው በነገር በጣም በተለይ ደግሞ ይሄን በጣም የወደድኩት በጣም በጣም በቃ ምን ልባላችሁ? ማለት ነው። ቶሎ ራሷ እንትን አይሄድም ማለት ነው እና በጣም ኦሪጂናል ነው። ሪያል ነው እንትናቸው ሼሪካቸው ሼ እናርገ ቡዶቺ 649 እንደዛ መሰለኝ። 649 ሪያል ነው፣ ግን ወርዶ 195 ብር 195 ሪያል ሆኖ ዲስካውንት ማለት ነው። ከ649 ከ649 ሪያል 195 ሪያል ገብቶ እኔ ልጅቷን አስጠልቤ ነው ማለት ነው መዳም ሰጠችኝ አልኳችሁ፣ ደግሞ መጨረሻውን አልሰማችሁትም። መዳም ያው አልሰጠችኝም እኔ ራሴ ነው የገዛሁት። ቢሆንም ግን ልጅሽናት የጠለበች እስካሁን ብሩን አልተቀበለችኝም፣ ሐዲያም ልታደርገው ትችላለች። እና ይሄንን ከሼን ሳይሆን የጠለብኩት ሪያድ ነው የመጣሁት ከሪያድ ማለት ነው። ካምፓኒው ራሱ አለ ሪያድ አዎ ሪያድ ይላል እዚህ ጋር ማለት ነው። በካርቶን ላይ የመጣልኝ እኮ ታያችሁና፣ ሪያድ ይላል እዚህ ጋር ማለት ነው እና ይዘቀዘል ካሜራ እንትን የለበ ነገራት ሁሉ ሪያድ ነው እና በካርቶን የመጣው አራት ሽቶ በጣም በጥሩ ነገር ነው እንትን የሚሉት ራሱ አይታችሁታል፣ እንዴት እንደነበር ማለት እና ከሪያድን የመጣው ፌመሶቹ እነ ኔይማር ምናምን ኳስ ተጫዋቾች ምናምን ራሱ ሲያስተዋውቁት ነበረ። በጣም ምርጥ ሽቶ ነው ከ649 አርባ ዘጠኝ ሪያል መቶ ዘጠና አምስት ሪያሉ በጣም ወርዷል ማለት ነው። ከቻላችሁ አስጠልቡ መዳማችሁን ማለት ነው። የመዳም ቅመሞችዬ ይጠቅማችኋል። አራት ሽቶ አራት ሽቶ አራት አጥር ማለት ነው በመቶ ዘጠና አምስት እስከሚሻረው እስከሚሻሩ ሁለት መቶ አስር ነው ሁለት መቶ አስር ሪያል ማለት ነው። ሽቶ ብቻውን ግን ሪያል ከሆናችሁ ያው ይቀላል ማለት ነው እና በጣም ቆንጆ ነው። ከቻላችሁ የመዳም ቅመሞች ጥለቡ፣ መዳምን አስጠልቡ ማለት ነው። ቲክቶክ ላይ ታገኙታላችሁ። ሲጀመር አሰይፍ ብላችሁ ሰርች ካረጋችሁ ጎግል ላይ ምናምን ይመጣላችኋል ማለት ነው። ቲክቶክ ላይ ገብታችሁ እንደዚህ ሰርች አድርጉም አሰይፍ ብላችሁ ማለት ነው። ኤስ ኤስ ኤፍ ማለት ነው። በጣም አሪፍ ነው። በመቶ ዘጠና አምስት ሪያል አራት ቆንጆ ቆንጆ ሽቶዎች በጣም ደስ የሚሉ ማለት ነው ታገኛላችሁ። በጣም ነው የወደድኩት ማለት ነው። እና ከሽን እኔ ልብስ ብጫ ነው ጠልበው አንዳንድ ማለት እንጂ ሌላ ነገርም አልጠልበው። ሲቀጥል ሲቀጣጥል እንግዲህ የት ነበርኩት ፍቅር እየም እንግዲህ ዛሬ በቃ እኔ የማየው እየሆናል አይደለም በቃ ያኔ እንትኗ ነው የማየው በቃ ምር ብሎባት ያኔ እንደዚህ ቢደባደቡም ድራማ እኮ የሚደባደቡት የኔ ውዶች ማለት ነው። እና ግን እንደዚህ ሰዓት በቃ የኔ ውድ ማለት ነው። አበባ ስትመጣ እንደ ችለኛ ድብድቡ ታወት ውሸት ነው ድብድቡ እና ፍቅርዬ መታለኝ ማለት ነው። የፈንዱሻ ማለት ነው ያኔ መቼ ቢሆን ወዳታለሁ። በነገራችን የተፈጠረው ነገር ቢፈጠር ምንም የሚተፈጠረው ነገር ቢፈጠር ፍቅርዬን እየን ከመወለድ ወዳታለሁ እውነት። እና እንደዛ ነው ላችኋለ ውዶችዬ ሲቀጥር ሲቀጣጥር ሲቀጥር ሲቀጣጥር ነው፣ ወይዘሮ ደመቁ እንግዲህ በጎቹዬ መቼም ፈርዶባቸዋል፣ ተበሉ በቃ እንደዚህ ብሏቸዋል። ላይ ልገባ ነበር በነገራቸው ላይ ሰዎቹ ሄዱ ስል መጡ፣ እየጠሩኝ ሚ እንደሆ ብዬ ነው እንጂ ላይ ልገባ ተዘጋጀች ምናምን በቃ ግን አልቻልኩም። እየጠሩኝ ሚ እንደሆ ብዬ ማለት ነው። እና ቪዲዮውን ሀሳቤን ልስጥ ብዬ ነው ማለት ነው። እንግዲህ የዱባዮች ያው ሳውዲዎች የኛ ተራ መቼ ነው እያላችሁ ሂዱ ሂዱ ትኬት ቆርጣችሁ ወይም በባህር ብላችሁ። ከሳውዲ ዱባይ እኮ አለ መኪና የሚወስድ ማለት ነው። እውነቴን ነው የምላችሁ። ሂዱ ሂዱ እና ያላችሁን ውጭ በቃ ጅሎች አይደላችሁ። ልብስ ረትቡላቸው፣ ወርቅ ግዙላቸው፣ በቃ ሁሉን ነገር አድርጉላቸው። ጅሎች አይደል? ጅሎች እኮ ናቸው በጎች። እውነት እናንተ ቤተሰቦቻችሁ መቼም ተረግሟል። እውነቴን ነው ጅል በግ መቼም የወለደ ቤተሰብ ተረግሟል። እና ሰርጉንም ደግሱላቸው ስ ሁሉንም ነገር ማለት ነው ለመታደራችሁ እና እንደዛ ነው እላችኋለሁ። እንግዲህ ፍቅርዬ ምንም አትሆንም። ግራም ምንድን ነው ይሄ ወርቅ ምንም እንትን ቢል ኪሎን አይቀንስም ይባላል። እና ፍቅርዬ ወርቅ ነች፣ ገባች? ምንም የሆነ የተፈጠረ ነገር ቢፈጠን ትፈተናለች። ምንም ቢፈተን ብቻ እንደዛው ነገር እና ተፈተናለች። ምንም አትሆንም። አይዞን፣ እኛ አንቃጠልም፣ ደስተኛ ነን። እንደውም ከነሱ ስለራቀች ማለት ነው። አላስፈላጊን ሰው መራቅ ነው። ገባቸ? ሶ ደመቁና፣ አበጋዝ አያስፈልጉም። ማንም እየመጣ የአብራቸው ቪዲዮ ሊሰራ ይችላል፣ ግን እኛ ስለ ሰው መንቆራቸው ባይዘወኝ። ሲቀጥል ሲቀጣጥል የረሳሁት ነገር አለ ማለት ነው። ታምኔ ላይ እንደተጠቀምኩት እዩትማ ማለት ነው። ፍቅርዬ አበጋዝ ጋራ ፎቶ የተነሳችሁት እዩትማ ማለት የኔ መለሎ ማለት ነው። እሽኛ ዝንጀሮ ደግሞ ወይ ወይ ወይ ወይ፣ እና ግር በግድ አለ ግድ በግድ። እና ፍቅርዬን ማንም የሚወዳደራ የለም፣ ባይዘ ወይ ማለት ነው። የኔ ቅሽት የኔ ከረሚላ ማለት ነው። በጣም ነው የምታምረው። በቃ ትችላለች። ገባችሁ አይደለ? ዳይመንድ ነች ፍቅርዬ። እኔ ማንንም ልሳደብ አይደለም ባይዘ ወይ የመጣሁት ቢሆንም፣ ግን እውነታውን ለመናገር ነው የመጣሁት ማለት ነው። ፍቅር የለም ወን ከእንደገና ተፈጠሩ። በውሸት አደለም እኮ በእናታችሁ ጀግንነት ማለት በውሸት ዛሬም ሰርጋችን ነገም ሰርጋችን ሳምንትም ሰርጋችን አመትም ጭ ሰልች ተናንኛ በእናታቸው ሁሉ የውሸት ሰርግ ምናምን ሰርግ በቤተሰብ ነው የሚሆን እናንተ ዱባይ ሂዱና በጎችን ብሏቸው ተዘጋጅታችሁ ጠብቋቸው። ሄዱ የደመቁና ያበጋዙ በጎች ማለት ነው። የእናንተ ሰርግ ይመስል። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ወዳችኋለሁ።